ጤና በያላችሁበት ድረስ እያለን የተከበራችሁ ተመልካቾቻችን ከአዲስ መዝናኛ እነሆ ጉፍታ ፕሮግራማችን ተጀምሯል። በዛሬው ጉፍታ ፕሮግራማችን ደግሞ በከተማችን አዲስ አበባ በተለይም ደግሞ ፒያሳ አካባቢ ዞር ዞር እያለን ስለ ወርቅ አንዳንድ ጥያቄዎችን እንጠይቃለን። ምናልባት እኔም የትዳር አጋሪን ማገኝ ይመስለኛል። ቀለበት ይዤ ወጥቻለሁ። ለአንድ ሰው እንበረከካለሁ። ያ ሰው ማን ይሆን? በተለይም ደግሞ ሰዎች ለወርቅ ቀለበት ምን አይነት አመለካከት አላቸው? ወርቅ ለማን ነው የሚሰጠው? እያልን አንዳንድ ጥያቄዎችን የምንጠይቅ ይሆናል ማለት ነው። እያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ፕሮግራሙን ወደ እናንተ በማድረስ እኔ ምህረት ይልማ አብሬያችሁ ቆይታ የማደርግ ይሆናል ማለት ነው። ጉፍታ ፕሮግራም ተጀመረ፣ ተከተሉ። ቀለበት ላደርግለት ምን ችግር አለው? እንዴት ናችሁ? ደህና ናችሁ? ለሞወዶ ልጅ ቀለበት ላደርግለት ነበር ምን ይሻላል? የወርቅ ነው። ችግር ለ ልንበረከክለት ሰላም፣ እንዴት ነህ? ደህና ነህ? አለን ለምወደው ልጅ ቀለበት ላደርግለት ነበረ ምን ይሻላል? ልስጠው? አሁን እዚህ ጋ እየመጣ ነው እና ልንበረከክ ነው

ሰላም እናት እንደት ነሽ? ደህና ነሽ? ወርቅ ቀለበት ለአንድ ሰው ልሰጥ ነበረ ለመወደው ልጅ ማለት ነው። እዚህ እየጠበኩት ነው። እንዴት አድርጌ ልስጣው? ያለ ከም እንደልብሽ፣ ልብሽ እንዳሰበው ነው። ልምበርከክ አልምበርከክ እያልኩኝ እኮ እየጠየኩት ነው። አይ አትምበርከክ። ቀለበት ላደርግልህ ነበረ። ሰው እያየሁ ነበር እና የወርቅ ቀለበት ነው ጃው፣ እየፈለኩ ነበረ ለኔ የሆነ ይዛ እውነት ወርቅ ግን ለማን ነው የሚሰጣው? ለሚስት ለወንድ ለሴት፣ ሳይደረግላት ስጠኝ ደስ ይለኛል። አንተ ደግሞ በተራ ከክልኝ። ሰላም እንዴት ነሽ ደህና ነሽ? ለመወደደው ሰው ቀለበት ታደርግ ነበረ ግን ወርቅ ነው። ወርቅ ለማን ነው የሚሰጣው? ለልጅ እሺ፣ ለእናት እሺ። ከወርቅ በላይ የሚኖር ለፍቅር የማይደረግ ነገር ይመሸዋት ይከሰ ስለዚህ ከወርቅ በላይ የሚኖር ቢሆን ጥሩ ነው። ያንን ያን ለመግለጽ በጣም ነው ነው፣ ቅርስ ነው። አይበላሽም። እኔ ለሱ ልንበረከክለት ነው። ምን ታስባለህ? ከአድዋ ላይ በአድዋ ላይ እንግዲህ የመጀመሪያው ጀግና ሴት ሆኛለሁ፣ ታሪክ እሰራለሁ ብዬ ነው ማሰበው ነው። ምን ይሄ ደግሞ ቦታው የጀግኖች ቦታ ነው። ሴቶች ወንዶች ያሸነፉበት ቦታ ነው። እዚህ ጋር ደግሞ እኮ መስሎማ አንቺ የመጀመሪያው ሴት ሆኛለሽ፣ የመጀመሪያው ጀግና ሴት ሆኛለሽ። ለምንድን ነው የሚሰራው ወርቅ? እሺ በተለምዶ ዋጋ ያለው ወርቅ ነው ብለን ነበር መጀመሪያ የምናስበው። ከአዲስ ሚዲያ ኔትወርክ ነው። እዛ ጋና እዛ ጋ ካሜራ አለ። ሀይ በላቸው። አመሰግናለሁ። እዚህ ጋር እና እዚህ ጋር ካሜራ አለ። ከአዲስ ሚዲያ ኔትወርክ ነው። እናመሰግናለን። በቃ ኒበርሽ አመሰግናለሁ። ከአዲስ ሚዲያ ነው። አሁን ደግሞ የምንገኘው በከተማችን አዲስ አበባ ጃልሜዳ አካባቢ ነው። ታዲያ ተወዳዳሪዎች ወደ ውድድር ከመውጣታቸው በፊት እዚህ ትሬኒንግ ያደርጋሉ። እነሱ ጋር ሆነን ወርቅ ካገኙ ወርቅ የማግኘት ስሜቱ እንዴት ነው ካላገኙም ደግሞ እንዴት እንደሆነ ይነግሩናል። የትም እንዳትሄዱ አብራችሁን ቆዩ። ምክትል ኮማንደር አለማየው ክፍሌ ይባላለሁ ነው የሬሶኪንግ ወይም የእርምጃ ቡድን አሰልጣኝ ነኝ። አትሌት ምስጋና ዋቁ መባላለሁ የእርምጃ ተወዳዳሪ አትሌት ነኝ። ሰላም አብዱልዋሃብ እባላለሁ። ያ በኢትዮጵያ ደረጃ በቃ ወርቅ ነው የምናውቀው፣ ወርቅ ነው ወርቅ ካላገኘ ስፖርተኛ እንዳታሸንፍም ቆጥሮ ወርቅ ማግኘት በጣም በቃ ስታሸንፍ በጣም ደስ ይላል። ያለውነ ስሜት አገርሽን ወክለሽ እነዚህ የሀገርን ባንዲራ ለብሰሽ አንደኛ ወጥተሽ ስታዘምር በጣም ከዛ በላይ ደስታ የለም። እና እኛ ደግሞ ውጤታችን በቃ እዛ ላይ ከዛ በኋላ ነው ልንደሰተ ማለት ነው። ደስ ይላል፣ በጣም በጣም ሞራል ነው። ደስ ይላል፣ በጣም ደስ ይላል። ከባድ ነው ወርቅ ማግኘት ስሜቱ፣ ከምንም በላይ ነው። ከምንም በአፍሪካ ወጣቶች ሻምፒዮና ነበረና በዛምቢያ ተንበር የተካሄደው እሱ ላይ ነበረ መጀመሪያ ወርቀን ያመጣሁት። ከዛ በመቀጠል በ2024 በካሜሩን በተካሄደው የአፍሪካ ሻምፒዮና ሆና እዛ ነበረ ሁለተኛ ወርቅ ያመጣሁት። ሶስተኛ ወርቅ ጋና በተካሄደው የኦል አፍሪካን ጌምስ ላይ ነበረ ሶስተኛ ወርቅ ያመጣሁት ማለት ነው። ያው በጣም ደስ ይላል። ከወርቅ በላይ እንግዲህ ደስ የሚለው ነገር የለም። እንግዲህ እንደተመለከታችሁት የተከበራችሁ ተመልካቻችን በምድናችን አዲስ አበባ፣ በተለይም ደግሞ ፒያሳ ላይ ሆነን ሰዎች ለወርቅ ያላቸውን አመለካከት ከዛም ባሻገር ደግሞ ወርቅ ለማን ነው የሚሰጠው ያለን ስንጠይቅ ነበረ። አሁን ደግሞ እዚሁ ፒያሳ ላይ ተገኝተን ወደ አንድ ወርቅ ቤት ጎራ እንላለን። ካለባበስ ጋር ለዝነጣ ምን አይነት ወርቆች ተመራጭ ይሆናሉ? ፋሽን ተብለው የሚጠሩት ወርቆች ምን አይነት ናቸው? ጎራ ብለን ተመልክተን እንገናኛለን። ተከተሉን። እንዴት ዋላችሁ እንዴት ነሽ ደህና ነሽ ሰላም አለ ይመስገን ነው ደህና ነኝ እንግዲህ ወርቅ ለመሸመት ነው የመጣሁት ዛሬ ደስ ይላል ምን አይነት ወርቅ ሪኮመንድ ታደርጊኛለሽ የምትፈልጊው ለሰርግ ነው ወይም አዘቦት ቀን የሚደረግ ነው ኮምፕሌት ቢሆን አሪፍ ነው ከዚህ ጋር ብንጀምረው፣ ከዚህ ጋር ትንንሾች ወርቅ የማይመስሉ ግን ወርቅ የሆኑ ያው ሁሌ ስታገዩ በጣም ድምቅ ላለ ማለት አሁን እነዚህዎች ነጭ ወርቅና ቀይ ወርቅ ቅልቅል ናቸው።

አሁን ላይ ፋሽን ነው የሚባሉ በብዛት ሰዎች የማይመዝን ነገር ይመጣሉ። ያው ከዋጋውን አንፃር የተለያየ ዋጋ ነው በየቀኑ ወርቅ እየሆነ ያለው ነው የሚያዘንት ግን ብዙ ኮስተር ማያደርግ ብዙ የማይመዝን ማለት ነው እንደሱ አይነት ዲዛይኖችን ይመጣሉ። ግን ሀብልም ደግሞ ብቻ ኮምፕሌት የሚያሉ ነገር ደግሞ ብና ቆንጆ ቆንጆች አሉ ትንሽ የሚመስሉ ግን ለአይነት ሲታዩ አሁን ቺፕ እኔ ያረኩት አይነት ማለት ነው እነዚህ ብዙ አይነት ከሀብሻ ልብስ ጋር ልንለብሳቸው የምንችላቸው እንደነሱ ከሆነ እንደነዚህ ትልልቅ መስቀሎች አሉ። በጣም ነው የሚያምረው። ኮምፕሌቶቹን እንደምታየው ቤቱ ላይ የተለያዩ አይነት ዲዛይን ኮምፕሌቶች አሉ። አሁን እዚህ ጋር ያሉት ለአገር ባህል ልብስ በጣም ቆንጆ ናቸው። እነዚህኞቹ ሚዛንም ብዙ ምስግራም አካባቢ ናቸው። የድሮ የአንገትና የእጅ ድሮ ግን ከበድ ያለ ወርቅ ነበር። ይከብዱ ነበረ። ዋጋውን ቅናሽ ስለነበር ሰውም እንደ ገንዘብ ሚያዣው ስለሚጠቀምበት ከበድ ያለ ይፈልግ ነበር። አሁን ደግሞ እንትን ስለተወደደ ቀለል ባለ ግራም እንዘንጣለን አሉ ግን የድሮ ዲዛይኖች አሁን የድሮ ዲዛይኖች ለምሳሌ ከመስቀል ብንወስድ እነዚህ ሁሉም ከሀገር ውስጥ ናቸው እዚህ በጠቅላላ

የዲሮቹ እራሳቸው ልጥፎችም አሉ። የተለያዩ ዎች ያማምራሉ። ጊዜ ጋር እያየሁ ነው። የትልቅ ሰውም ብራስሌቶች አሉ። የልጆች ብቻ አይደሉም። እነሱ እስከጊዜ ወደ ጊዜ እየተቀየሩ ነው በደንብ አሁን እነዚህ የወንዶቹ አዳዲስ ዲዛይኖች ናቸው፣ ፋሽን ናቸው። አለ። በእነዚህ ደግሞ ቀደም ሲል ነው የሚደረጉት ማለት ነው። ጥሩ ዲዛይን። ይሄ በትልቁ የሚደረገው ይሄ ይሄኛው፣ አሁን የቆየ ዲዛይን ነው።

ሚያገባኝ ካለ እያልኩ እየፈለኩኝ ነበር። እኛም ብታሞክሪ ጥሩ ነበር። የትኛውን ምርጫ ያደርጋሉ? አሁን የጋብቻ ቀለበት የጋብቻ አሁን ላይ እየተደረጉ ያሉት እነዚህ ናቸው። ፈርጥ ያላቸው በእነዚህ ማለት ነው። እነዚህ እነዚህ፣ ኦኬ ፈጥ ያላቸው የተያያዘም አለ እንደዚህ ተነጣጠለም አለ። አየሽ ይህንን ወርቅ ሽወጥቻ ቢሆን ነው ይቀበሉኝ ነበር። አላጣ አርግልኝ ይላል ማለት እችል ነበረ። የወንዶችስ የወንዶችን ያው በልሙጥ ነው የሚሆነው። እነዚህ ልሙጦች እና እነዚያ መዘነጫዎች ናቸው። እነዚህ በማር ጊዜ የሚደረጉ መዘነጫዎች ናቸው። አሁን ላይም ደግሞ አሁን ላይ ይደረጋሉ። ብዙ ጊዜ ወርቆችን ለማን ወርቅ የልብ ወዳጅ ለሆነ ሰው ነው የምትሰጪው። ምክንያቱም ማዕድን ነው። ራሱ የከበረ ማዕድን ነው እና በጣም ለምታከብሪው ለምትወጁ ሰው ልብሹ ስላለ ሰው ይመስለኛል ወርቅ የሚሰጠው እንጂ ዝም ብለሽ ለምታገኝ ሰው አይሰጥም። እንዳታርጊም እንዳይደገም ነው የዛሬው። መቼም በስጦታ መልክ ለተለያዩ ሰዎች እንሰጣለን። ልጆች ግራጁዌሽን ናቸው ሲደርስ፣ አለፍ ሲል ደግሞ እንዳልሹ ለምንወዳቸው ሰዎች ለግራጁዌሽን ምን አይነት ወርቆች ናቸው የሚሰጡት? ያው እንደ ቀበቤታሽ ነው እና እንደ ኪስሽ ተለቅም ያላለ አነስም ያላለ ብዙ ጊዜ ግን ሰዎች የሚመጡት አነስ ያለውን ነው። አነስ ያለው ለወንዶችና ለሴቶች ድረስ ያለ። ኦኬ፣ እንግዲህ በደንብ ዲዛይኖቹን እዩዋቸው። ቆንጆ ቆንጆ ዲዛይኖች አሉ። ከላይ ያለው ከላይ ያለው እሱ የተለያየ አይነት መስቀል ያለው የጎንደር፣ የአክሱም፣ ላሊበላ ብዙ አይነት መስቀሎች አሉት። ከሀበሻ ቀሚስ ጋር ነው በጣም ይደረጋል፣ ይሄዳሉ። ኦኬ፣ ይሄው ለሙስሊም እህቶቻችን መሰለኝ። ስለዚህ ለሙስሊም እህቶቻችን ለሰርግ በተለይ ቆንጆ ናቸው እነዚህ እነዚህ። ይኸውልሽ፣ አዎ፣ ይሄ አሁን ለሰርግ ጊዜ በጣም ተመራጭ ናቸው እነዚህ፣ በጣም ያምራሉ። ስለዚህ ለእናቶች ለሀበሻ ቀሚስ ለሰርግ ሲሆን የተለያዩ ጉርዣዎች ተመራጭ ነው። እነዚህ በሀበሻ ልብስ ለበሱ ያስታውቃሉ፣ እራሱ ያምራሉ በጣም

ያምራል። ከዚህ አለባበስ ላይ የሚሄድ አንድ ይሄንን፣ ለሌላ ጊዜ ደግሞ ይሄንን። ይሄ በምን አይነት ጊዜ ነው የሚደረገው? ሁሌም ማለት ትችያለሽ። በቀላሉ አለባበስ አይመርጥም። በምን ልብስ መጠቀም ትችያለሽ። አመሰግናለሁ። ስለዚህ ፓካር ግልኝ መርጣ የጉፍታ ቤተሰቦች እንግዲህ ቀደም ሲል እንዳያችሁት የወርቅ ሸመታይን በዚህ አጠናቀቅ ያለው። በዛሬው ፕሮግራማችን በያላችሁበት ፈታ ዘና እንዳላችሁ ተስፋ እናደርጋለን። ፕሮግራማችን ይህን የሚመስል ነበረ። በያላችሁበት መልካም ጊዜ፣ መልካም ሰንበት፣ ቻው።